ሰላም፣ እንዴት ናችሁ? በዚህ ቻናል ላይ ከአሁን በኋላ አብዛኛውን ጊዜ ህግና ስለ ህግ ነክ ነገሮችን አብረን እንማማራለን። ስለ ህግ ምን ያህል ያውቃሉ? የዛሬ አርሳችን ያው ቴምብሌኑ ላይ እንደተጠቀሰው የመንደር ውሎች በህግ ፊት ተቀባይነታቸው ምን ያህል ነው የሚለውን ሞሮፍ ስለ ምንድር ውል ላይ ነው የምናወራው ማለት ነው። ስለዚህ የመንደር ውሎች በህግ ፊት ተቀባይነታቸው ምን ያህል ነው? ውል የሚጸናው ምን ሲሟላ ነው? እዚህ ጋር ውል የሚጸናው ምን ሲሟላ ነው ለሚለው ጥያቄ አራት ነገር ካልተሟላ ውል አይጸናም። እነዚህ አራት ነገሮች ምንድን ናቸው? አንደኛ ፍቃድ ወይም ኮንሴንት ነው። ተዋዋዩ ፍቃዱን የሰጠው ወዶና ፈቅዶ በማያሻማ ሁኔታ መሆን ይኖርበታል። ምን ማለት ነው? ይህ በማታለል የተፈጸመው ውል ዋጋ አይሰጠውም ማለት ነው። ስለዚህ ፍቃድ ያስፈልጋል ማለት ነው። የሁለቱ ሁለተኛነት ደግሞ መሟላት ያለበት ነገር ከአራቱ ተዋዋዮቹ በህግ ችሎታ ያላቸው መሆን አለባቸው። እዚህ ጋር ችሎታ የህግ ትርጉም ሁለት ነው። አንደኛው የተዋያቹ የተዋዋዮቹ እድሜ ከአስራ ስምንት አመት በላይ መሆን አለበት። በሁለተኛው ደግሞ ሁለቱም የአእምሮ ጤና ጤነኞች መሆን አለባቸው ማለት ነው። እዚህ ጋ እንግዲህ ሁለት ነገር ጠቅሰናል ማለት ነው። ከአራቱ የመጀመሪያው ፈቃድ ነው። ሁለተኛው የተዋዋዮቹ የህግ የህግ ችሎታ ያላቸው መሆን አለባቸው ብያለሁኝ። በሶስተኝነት ምንድን ነው፣ የውሉ ዋና ጉዳይ በህግ የሚፈጸም መሆን አለበት። ልድገሞ፣ የውሉ ዋና ጉዳይ በህግ የሚፈጸም መሆን አለበት። ለምሳሌ ባዶ መሬት መሸጥ አይቻልም በእኛ ሀገር ህግ ማለት ነው። ህገ መንግስቱ ላይ አልተጠቀሰም። ስለዚህ የባዶ መሬት ሽያጭ ውል ቢደረግ በፍርድ ቤት ውድቅ ነው ማለት ነው። ስለዚህ ሶስተኛው ነጥብ ምንድነው? የውሉ ዋና ጉዳይ በህግ የሚፈጸም መሆን አለበት ማለት ነው። ሰዎቹ ሲዋዋሉ አራተኛው ደግሞ ምንድነው? እዚህ ጋር የውል አቀራረጽ ወይም ፎርም ነው። ይህ ማለት ለምሳሌ ለማይንቀሳቀስ ንብረት ሲሸጥ ሁለት ምስክሮች መኖር አለባቸው። በውል አዋዋይ ፊት መረጋገጥ፣ ህጉ ያስቀመጣቸው ዝርዝሮች ማሟላት፣ ምስክር ያስፈልጋል ማለት ነው። ሁለት ሰው በትንሹ። የመንደር ውል ህጋዊ ነው። የማይንቀሳቀሱ ንብረቶች ማለትም ቤትና መሬት፣ በርካታ ሰዎች በመንደር ውል የሚሻሻጡ ቢሆንም በርካታ ሰዎች ተግባሩን ስላደረጉት ህግን ህጋዊ አያሰኘውም። ይህ የመንደር ውል በህግ ተቀባይነት የማይኖረው የሰነድ ማረጋገጥ ዋና ዓላማን የሚጥስ መሆኑ ነው። ሰነድ ለምን ይረጋገጣል? ባይረጋገጥስ ምን ችግር አለው? ለምትሉ ሰዎች አንደኛ በተዋዋዮቹ መካከል ያለውን ግንኙነት ለመግዛት ነው። ሁለተኛው ምክንያት ደግሞ ሶስተኛ ወገን ለሚያነሳው ጥያቄ ምላሽ ለመስጠት ነው። ሶስተኛ ወገን የሚባሉት እነማን ናቸው ያለ እንደሆነ ከገዢና ሻጭ ውጪ ያሉ የትኛው ወገኖችን ያካትታል። ለምሳሌ የመንግስት አካል የክፍለ ከተማ መሬት አስተዳደር፣ ባንክ፣ ለምሳሌ ለሽያጭ ይፍረስልኝ የምትል ወይም የሚል ባል ወይም ሚስት ሊሆን ይችላል ማለት ወዘተ። እነዚህ ሁሉ ሶስተኛ ወገን ይባላሉ። ከነዚህ አካላት አንዱ እንበልና በመንደር ውል በተፈጸመ ንብረት ላይ ጥያቄ ቢያነሱ ምግቱን የዓለምንም እሰጣ ገባ አሸነፉ ማለት ነው። በመንደር ውል ቤት የገዛ ሰው ቀለጠ ማለት ነው። ባጭሩ ውል የሚረጋገጥበት ዋነኛ አላማ ሶስተኛ ወገኖች ለሚያነሱ ጥያቄ ምላሽ ለመስጠት ነው። እቺ እንድድጋድምላቸው ባጭሩ ውል የሚረጋገጥበት ዋነኛው አላማ። ሶስተኛ ወገኖች ለሚያነሱት ጥያቄ ምላሽ ለመስጠት ነው። የመንደር ውል ችግሩም ይሄ ነው። እርግጥ ውል በሰነዶች ሲረጋገጥ መንግስት ቴምብር ያሳርፍበታል፣ ገቢም ያገኝበታል። ገዢና ሻጭ ሰነዱን ይዘው ክፍለ ከተማ ሲሄዱ የመንግስት አካል ቀረጥ ይጥላል፣ ከዚያም ገቢ ይገኛል ማለት ነው ተዋዋዮች ህጋዊ ሰነድ ይዘው ስለቀረቡ ህጋዊ አገልግሎት አግኝተው የስም ማዞሪያ አሹራ ይከፍላሉ። ይህም ሌላ ገቢ ነው። ለዚህም ነው ውል በህጉ ላይ የተቀመጠውን ፎርም ስላሟላ እንደ ህጋዊ ውል ተቆጥሮ ተፈጻሚነት ይኖረዋል። ተፈጻሚነት ይኖረዋል ማለት ግን ምን ማለት ነው? ባጭሩ ለምሳሌ ሻጭ ለገዢ ስም አላዞርልህም ቢል ፍርድ ቤት ከሶ በግዴታ ስም እንዲያዞርና ገዢ ላይ ለደረሰው ኪሳራም ካሳ እንዲያገኝ ይሆናል ማለት ነው። ይህን እድል ግን በመንደር ውሎች ላይ ለማሳካት አስቸጋሪ ይሆናል። በመንደር ውል የተሸጠ ንብረት እጣ ፋንታው ምንድን ነው? ካል እንደሆነ በፍርድ ቤት ቀርቦ ያልተመዘገበ ውል ወይም በውል አዋዋዮች ፊት ያልተረጋገጠ የመንደር ውል እንደ ህጋዊ ተቆጥሮ አፈጻጸም ሊቀርብበት አይችልም። ቅድም አፈጻጸም አፕላይ አይደረግም ማለት። በዚህ ላይ ምንም ብዥታ ሊኖረን ሊኖረን አይገባም። የማይንቀሳቀስ ንብረት ሽያጭ ውል በጽሁፍ መሆን አለበት። በሁለት ምስክሮች ፊት መሆን አለበት። በአዋዋይ ፊት መሆን አለበት። ስላዳመጣችሁኝ በጣም አመሰግናለሁ። ከወደዳችሁት ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማለት ደውላን በመጫን አብረን እንቀጥላለን። ስለ ህግ እየተማማር እንቀጥላለን። በሚቀጥለው ደግሞ ሌላ በህግ ዙሪያ ሌላ ፕሮግራም ይዤላችሁ ያመጣለው። ስለ አዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው